አሰላምሙ አለይኩም ወራህመቱላህ ወበረካቱህ ወድና የተከበራችሁ ውድ እህቶች ሀገሬ ልጆች የሞሪ ዳዋን ኢትዮጵ ተከታታይ ውድ እህቶቼ፣ እንዴት እንዴት ያላችሁ? ደህና ናቸው ወይ? ከነገ ያለው ሁሉ ሰላም ነው? ሁላማን አልሐምዱሊላህ ረብል አለሚን ውድ እህቶቼ ሪያድ ያላችሁ ልብስ የምትጥልቡ ቤታችሁ ድረስ እናመጣለን ኢንሻላህ። በፈለጋችሁት ያኔ እንትን ማነው መሻወር የጋራ ማለት ነው። ረያዶች በርበሬ ሽሮ የምትፈልጉ ረያዶች ማለት ነው። ሩቅ ጋ እንወስድም ማለት ነው። እንሻላህ ረያድ ያላችሁ ያልጋ ልብስ ተፈለጋችሁ ምርጥ ምርጥ ልብሶች አሉ ያልጋ ልብሶች አሉ በርበሬ ሽሮ እንሻላ ረያዶች ኢትዮጵያ በርበሬ ነው የሚጣፍጥ እንሻላ ስልክ ቁጥር እናስቀምጣለን ረያዶች መጥለብ ትችላላችሁ ማለት ነው እንሻላ ድራ ያለ ለብስ አለ የፈለጋችሁ ማለት ነው ብዙ ልብስ ተጠለባችሁ ደግሞ መሻወር አትከፍሉም እና እንሻላ ስፍራ አለ፣ የሚያምር ፋሽን እንሻላ እንሰራለን እና ጥላው ማለት ነው። ውድ እህቶቼ ሼር አርጉክት፣ እንሻላ ለውድ እህቶቻችን እንሻላ፣ ሼር ላይክ፣ ሰብስክራይብ አድርጎኝ እንሻላ ውዶቼ አበረታቱኝ ማለት ነው። እንሻላ የምታዩት ስፍራው የሚያምር ስፍራ ደስ የሚል ነው፣ ፋሽን ነው። አያያችሁት ነው አይደለም? እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምትፈልጉትን ነገር መጥለብ ትችላላችሁ። ስልክ ቁጥር እናስቀምጣለን እንሻላ ማዘዝ ትችላላችሁ። ሪያዶች ሪያድ ያላችሁ ማለት ነው። እንሻ አላህ ባረከላሁ ፊኩም በቴሌግራም ሊንክ እናስቀምጣለን እንሻላ። ቁጥር የመስመር አለ የቴሌግራም አለ የሀሳብ አለ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ሪያድስተን ማለት ነው እንሻላ። ከያጅ ያለ እንሻላ፣ ሽቶ፣ ጸጉር መተኮሻ ሁሉ ነገር አለ ኢንሻአላ። ሰዓት አለ፣ ለሰው ሀዲያ የምትሰጡት አለ። ስጃዳ ኦ አዎ ስጃዳ ኦ ቁርአን፣ ቁርአን የእጣን ማጨሻ አለ። ያኔ እህቶችን ሰብራይዝ የምታደርጉበው ማለት ነው። እህቶቻችሁ ለጓደኞቻችሁ ሁሉ ነገር አለ ኢንሻአላ